አርቲስት አንዷለም ጎሳ ከዕጮኛው ሞት ጋር በተያያዘም ለጥያቄ በፖሊስ መጠራቱ ተነግሯልም። በኦሮመኛ ሙዚቃዎች የሚታወቀው አርቲስት አንዷለም ጎሳ ከዕጮኛው ቀነኔ አዱኛ ሞት ጋር በተያያዘም በፖሊስ ጥያቄ እንደተደረገለትም ተሰምቷል። በማህበራዊ ሚዲያ በርካታ ተከታዮች ያሏት ቀነኔ አዱኛ ማክሰኞ ጠዋት መሞቷን ተከትሎ በርካቶች ሀዘናቸውን ከመግለጽ ባሻገር የሞቷ ምክንያት እንዲጣራ እየጠየቁ ይገኛሉ። ፖሊስ በጉዳዩ ላይ እስካሁን አስተያየት አልሰጠም። ቢቢሲ የቀነኔን ሞት ምክንያት ለማጣራት ከፖሊስ መረጃ ለማግኘት ያደረገው ጥረትም እንዳልተሳካ ገልጿል። የአርቲስት አንዷለም ማኔጀር ሌሊሴ ኢንድሪስ የአስክሬን ምርመራው በሚኒሊክ ሆስፒታል እንደሚደረግና የሟቿ የቀብር ስነስርዓት ሮብ እንደሚከናወን ለቢቢሲ አፋን ኦሮሞ ተናግሯል። ቀነኒ ከሚኖሩበት ህንፃ መውደቋንና ንጋት 11 ሰዓት አካባቢ መሞቷን ሌሊሴ ተናግረዋል። አንዷለምና ቤተሰቦቹ ወድቃ እንዳገኟትም አስታውቋል። ሌሊሴ ንጋት 11 ሰዓት ስልክ ተደውሎ ቀነኒ ጉዳት ደርሶባት ሆስፒታል እንደገባች እስካሁን ባለው መረጃ መሰረትም ከአምስት ፎቅ ወድቃ ነው እየሞተችው። ሁኔታውን ለማጣራት ምርመራ ተጀምሯልም ብለዋልም። ማናጀሩ አክሎ መኖሪያ ቤቱ አዲስ አበባ አራብሳ ሰንሻይን ተብሎ የሚታወቀው አካባቢ መሆኑን ጠቅሶም ጥንዶቹ በሰፍራው ከአንድ አመት በላይ መኖራቸውንም ተናግሯልም። ከክስተቱ በኋላ አስክሬን በአቅራቢያው ወደሚገኘው ያኔት ወደተባለ ሆስፒታል መወሰዱን ገልጾ እስከ ምሽት ድረስ ከቆየም በኋላ ፖሊስ መጥቶ አስክሬኑን ለምርመራ ወደ ምኒልክ ሆስፒታል ወስዷልም። ቀጥሎ ወደሚገኘው ወደሚገኙ ቤተሰቦቿም ተወስዷል። የቀብር ስነ ስርዓቱ በአዲስ አበባ የሚፈጸማል። ሌሊሴ እንደሚለው አርቲስት አንዱ አለም በአሁኑ ወቅት ለምርመራ በፖሊስ ጣቢያ ነው የሚገኘው። አንዱ አለም ነው ወደ ሆስፒታል የወሰዳት። ፖሊስ መጥቶ ለምርመራ እሱን ይዞት ሄዷል። ከዚህ ውጭ ለማህበራዊ ሚዲያ የሚሰራጭ ወሬዎች አሉባልታ ናቸው። አንዱ አለምን ወደ ፖሊስ ጣቢያ የወሰዱት ቃሉን ለመቀበል ነው ሲሉ አብራርተዋል። ማኔጀሩ በማህበራዊ ሚዲያ የሚሰራጩ የተለያዩ መረጃዎች የተሳሳቱ ናቸው በማለት የሚታወቅ ሰው ጉዳዩን እስኪጣራ ድረስ ሰዎች በትዕግስት እንዲጠባበቁም ጠይቀዋል። ጥንዶቹ በቅርቡ ትዳር መመስረት እቅድ እንደነበራቸው ማኔጀሩ ለቢቢሲም ተናግሯል። ቢቢሲ ከቀነኒ ቤተሰቦች እንዲሁም ከአንዱ ዓለም ቤተሰቦችና ከፖሊስ ተጨማሪ መረጃ ለማግኘት ጥረት እያደረገ እንደሚገኝ አክሏል። በኢንጂነሪንግ ዲግሪ ከአርባ ምንጭ ዩኒቨርስቲ የተመረቀችው ቀነኒ ሞዴሊንግ፣ በማስታወቂያ ስራዎች በማህበራዊ ሚዲያ ዝናን አትርፋለች። በሚቀጥለው ቅዳሜ ልደቷን ለማክበር በሚል ፎቶዎች እየተነሳች እንደነበር ቢቢሲ ከቅርብ ሰዎቿ ለመረዳትም ችሏልም። ቢቢሲ ለዚህ ዘገባ አንዷለምን ማኔጀር እስካናገረበት ማክሰኞ ምሽት ድረስ ድምፃዊው ለጥያቄ በፖሊስ ጣቢያ መሆኑን ከቅርብ ሰዎቹ ተገልጿል። ፖሊስ ስለ ክስተቱ እያካሄድ ያለው ምርመራ እስኪያጠናቀቅ ድረስ ምንም አይነት መረጃ ለመስጠት እንደማይቻል ገልጿል።